በስመ አብ ወልድ ወመንፈስ ቅዱስ አህዱ አምላክ። አመሰኒዩ ለሚያዝያ በዛቲ ዕለት አይረፈ አብ ቅዱስ አባ ስምዖን ዘአገረ ኃሊባ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ ሁለት በዚች ቀን የሀሊባ ሀገር ሰው የከበረ አባት ስምዖን አረፈ። እግዚአብሔርን በጸሎቱ ይማረን ለዘላለሙ አሜን። ሰላም ለስምዖን ጸወነ ሰብአ ወሕዝባ ለብሔረ ሀሊባ ረድኤተ ዝንቱ ጻድቅ በሰአ ምንዳብዬ አጸባ ትትከደን ነፍሴ ያመደው የእርቃን ረከባ ከመላህ የብርሃን ጽዱን ለገጹ ገልበባ። በዚችም ቀን ፊቱ እንደ ውሻ የሆነ ቅዱስ ክርስቶፎሮስ በሰማዕትነት አረፈ። ይህም ቅዱስ ሰውን ይበሉ ከነበሩ ሰዎች ሀገር ነው። በጦርነትም ማረኩት። አባቱን በሐዋርያ ማትያስ እጃመነ ነው። በማረኩትም ጊዜ ቋንቋቸውን አያውቅም ነበር። የክብር ባለቤት ወደ ሆነ እግዚአብሔርም አለደ፣ ቋንቋቸውንም ገልጦለት እንደ እርሳቸው ተናገረ። የክርስቲያን ወገኖችን የሚያሰቃያቸውንም ገሰጻቸው። የጦር ሰራዊቱንም የሚመራ መኮንን ጽኑ ግርፋትን ገረፈው። ቅዱስ ክርስቶፎሮስም መኮንኑን፣ የጌታ የኢየሱስ ክርስቶስ ትእዛዙ ኃይሌን ባትይዘኝና ባታስታግሰኝ አንተና ሰራዊትህ ከኔ እጅ ባልዳናችሁ ነበር አለው። መኮንኑም ስለ እርሱ ወደ ንጉሥ ላከ፣ ከእርሱ የሆነውንም ነገረው። ንጉሥም ወደ እርሱ እንዲያመጡት ሁለት መቶ ወታደሮችን ላከለት። እርሱም ያለ መፍራት፣ ያለ ማፈግፈግ አብሯቸው ሄደ። በእጁ በትር ነበረች፤ በላይዋ በጸለየ ጊዜ በቀለችና አበበች። እነዚያ ወታደሮች ተርበው የሚበሉት እንጀራ ባጡ ጊዜ ቅዱስ ክርስቶፎሮስ ጸለየ፤ በእነርሱ ዘንድ እንጀራ በዝቶ ተትረፈረፈ። እጅግም አድንቀው በክብር ባለቤት በጌታችን ኢየሱስ ክርስቶስ አመን ወደ አንጾኪያም ደርሰው በሊቀ ጳጳሳት አባ ጳውሎስ እጀ ክርስትና ጥምቀትን ተጠመቁ። ወደ ንጉሥም ፊት በደረሱ ጊዜ ንጉሥ ዳኬዎስ ሊያስፈራውና ሊሸነግለው ጀመረ። ደግሞ እጅግ መልከ መልካም የሆኑ ሁለት አመንዝራ ሴቶችን ወደ እርሱ ሰደደ። እነርሳቸው እንደሚያስቱትና በኃጢአት እንደሚጥሉት አስቧልና እርሱ ግን ገሰጻቸው አስተማራቸውን በክብር ባለቤት በጌታችን ኢየሱስ ክርስቶስም አምነው ነው በደማቸው ምስክር ሆኑ። እንዲሁም እነዚያ ሁለት መቶ ወታደሮች በንጉሥ ፊት በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመኑ ራሶቻቸውንም በሰይፍ እንዲቆርጡ አዘዘ። የሰማይትነትን አክሊል በመንግሥተ ሰማያት ተቀበሉ። ቅዱስ ክርስቶፎስም ክርስቶፎሮስም ንጉሱን እንደ አንተ የሰይጣንን ሥራ የምትቀበል ማደሪያው የሆንክ ብሎ ዘለፈው። ንጉሱም ተቆጥቶ በትልቅ ብረት ምጣድ ውስጥ እንዲጨምሩትና ከበታችሁ ሳትን እንዲያነዱ አዘዘ። እንዲሁም አደረጉበት። ነገር ግን ከጉዳት እንዳሰቡት ምንም የደረሰበት የለም። ጤነኛ ሆኖ ሰዎችን አስተማራቸው እንጂ እጅግም አድንቀው በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ቅዱስንም ከእርሷ ሊያወጡት ወደዚያች ብረት ምጣድ ቀረቡ። ንጉሡም አንገታቸውን በሰይፍ እንዲቆርጧቸው አዘዘ። ሕይወት አክሊልንም ተቀበሉ። ከዚያም በኋላ ታላቅ ደንጊያ ባንገቱ አንጠልጥለው ከጥልቅ ጉድጓድ እንጨምሩት ንጉሡ አዘዘ። በጨመሩትም ጊዜ እግዚአብሔር መልአክ በጤንነት አወጣው። ማሰቃየቱንም በሰለቸ ጊዜ አንገቱን በሰይፍ ይቆርጡ ዘንድ ንጉሡ አዘዘ። ቅዱሱም በእግዚአብሔር መንግሥት የድል አድራጊነትን አክሊል ተቀዳጀ። ጸሎቱ በረከቱ ከእኛ ጋር ለዘለዓለም ትኑር አሜን። ሰላም ለክርስቶፎሮስ ዘተፄወወ በጸብእ በውስተ ሀገሩ ዘአምነ በትምህርት ተማቴ ያስረድ። በየተቀትለ በእንተ ክርስቶስ እግዚ ወሰላም ለለሞቱ ምስሌው በስን ክሌቲ አንስቷ ማአት ሰብ። በዚችም ቀን የቃይና ልጅ የመላልኤል የእረፍት መታሰቢያ ነው። መላልኤልም መቶ ስልሳ አምስት ዓመትን ወረ ያሬድንም ወለደው። መላልኤልም ያሬድን ከወለደው በኋላ ሰባት መቶ ሰላሳ ዓመትን ወረ ወንዶችና ሴቶች ልጆችንም ወለደ። የመላልኤልም መላ ዘመኑ ሁሉ ስምንት መቶ ዘጠና አምስት ዓመት ነው። ይኸውም ሚያዚያ ሁለት ቀን በእሁድ እለት ሞተ። በማከማቻም ውስጥ ቀበሩት። የፈጣሪው በረከት በላያችን ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ ሶስት በዚች ቀን የኢየሩሳሌም ኤጲስ ቆጶስ የከበረ አባት አባ ዮሐንስ አረፈ። በዚችም ቀን ደግሞ የከበረ አባት በእስክንድር ያለ ተሾሙ አባቶች ሊቃነ ጳጳሳት ሰባ አንደኛ የሆነ አባ ሚካኤል አረፈ። በዚችም ቀን ዳግመኛ ክርስቲያናዊ ነጋዴ መርቄ አረፈ። ዛቅረብ ኩማሂሌ ታዘኪሪያ የላፈ ምን ለተጸምዱ ከዘልፈ ለላ አነብብተወ ከብዘን ዴቴ መጽሐፈ እንተረሰይ ከእግዜወ ጸሪቀ መበለት ኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባካያን ሰማይቶ ጻድቃን

ለአምሪው ለሐዋርያው አቡነ ታዲዎስ ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የአባታችን የሐዋርያው የአቡነ ታዲዎስ ተአምር ይህ ነው። ጸሎቱና በረከቱ ከህዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ከዕለታት በአንድ ቀን አንድ ጋኔን የያዘው ሰው ታዲዎስ ሆይ ቀድሞ የንጉሥን ከተማ፣ ዳግመኛ ጉርን፣ ሦስተኛም ሸሚን ተውኩልህ። ዛሬ ደግሞ ከአንተ ወዴት እሄዳለሁ? አባ ስለ አምላክ እናቱ ስለ ማርያም ብለህ ማረኝ። እኔም ከዛሬ ጀምሮ ለዘላለም የክርስቲያንን ወገኖች አላስትም፣ ከወገኖቼ ከአጋንንት ጋርም አልኖርም፣ ለአንተም አገልጋይ ይሆናለሁ እንጂ አቡነ ታዲዎስ ይህንን የጋኔን ንግግር ሰምቶ አንተ ክፉ ጋኔን፣ ጸሎቴን እስክፈጽም ድረስ ዝም በል። ነገርህ ሐሰት ነው። አንተ ሐሰተኛ የሐሰት ማባቷ ነህና፣ ቀድሞ በዞሬር አልኖርም ብትለኝ፣ አንተን ማጥፋት ትቼ አባቴ ተክለ ሃይማኖት ባልንጀሮችህን በጸሎት እሳት ሲያቃጥላቸው አንተ ሐሰተኛ ነህና ተረፍክ ሳይቀዝፍ ከመይውጥ ልጅ ውጣ፣ አንተ ሐሰተኛ ነህና አላልህምን አገልጋዩም አትሆንም አለው። አቡነ ታዲዎስ ገና ጸሎቱን ሳይፈጽም ብርሃናዊ መላእክት እንደ ፍግና አጋኔን ክፉ የሆነውን የአጋንንት አባት ከበቡት። ያን ጊዜም ደመና ሳይዞር ዝናብም ሳይዘንብ ድንገት መብረቅ ወርዶ ሶስት መቶ የአጋንንት ሰራዊትን አቃጠለ። ያም አለቃቸው የሆነ ጋኔን ከተሰወረበት ተገልጦ ለሰው ሁሉ ታየ። የተንባላት መስገጃም በኩል ቆመ። አቡነ ታዲዎስ ጸሎቱን በፈጸመ ጊዜ ፊቱን በቅዱስ መስቀል አማተበ። ወደ እርሱም ሄዶ የጋኔኑን እጅ ያዘው፣ የጋኔኑን እጅ ያዘው አለው፣ ዛሬ ብርቱ የሆነ አምላኬ በአገልጋዩ እጅ ልትወድቅ ዘንድ ተፈርዶብሃል። አሁን ወዴት ታመልጠኛለህ? አምላኬ አንተን በምትሃት በምታውክባት ወዳጆቹ በሆኑ ቅዱሳን አባቶች ጸሎት የክፋትን ሥራ ገልጦ ባልና፣ ጋኔኖም ቅዱስ አባት ሆይ አንተ ዛሬ በጸሎት እንዳታጠፋይና እንደ ድክመቴም አጋንንት ጓደኞቼ በመብረቅ ከመመታታቸው አድነኝ። እርግብ ስለሆነች ስለ እመቤታችን ማርያም ብለህ ማረኝ። ኃይሌ ደክሟል። የክፉ ስራ የመርዝ ረክሷልና ከዚህም በኋላ ለማሳመም በሰው ላይ አላድርም አለው አቡነ ታዲዎስም ከዛሬ ጀምሮ እስከ ዘላለም ድረስ ከዚህ ስፍራ ወደዚህ ወደዚያ እንዳትንቀሳቀስ በመቤት የስም መለኮታዊ ስልጣን የታሰርክሁን አለው ከዚያም ጊዜ ጀምሮ ሰባት አመት በቃሉ ስልጣን ታስሮ በዚያ ኖረ በሰባተኛው አመት ዳግመኛ አምላኬ ስለ እኔ ካሰርኸይ ማደሪያ የተፈታሁን አምላኬ ይቅርባይ ነውና እኔም ስለ እርሱ ምሬ አለው አለው በዚህም ጊዜ በቃሉ አስሮት የነበረው ጋኔን በአቡነ ታዲዎስ ፊት ከእግሮቹ በታች ወድቆ በብርቱ ሰገደ። በዚህም አመት መዩጥ በጌታችን በኢየሱስ ክርስቶስ አመነ። አቡነ ታዲዎስም የክርስትና ጥምቀት አጥምቆ ስሙንም ገብረ መሲህ ብሎ ጠራው። ልጁም ኃይለ ማርያም አለው። የሀገሩ ነዋሪዎችም ሰራዊቱንም ከላያቸው አጋንንት እንዲያወጣ በጸለዩ ጊዜ ጠበልም ከለምጽ ከአበቅ እንዲሁም ከኃጢአት ሞት ከደዌ እየፈወሰ አጠመቃቸው የአባታችን የሐዋርያው የአቡነ ታዲዎስ ጸሎትና በረከት ከህዝበ ክርስቲያን ጋር ጸንቶ ይኑር፣ ለዘላለሙ አሜን። በዝነ ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። ሌሊቱን የባረከ አምላክ መዓልቱን ባርኮ ቅዱሶ ሰላም ቀን ያውለን